ሰላም የዩቲዩብ ተከታታዮቼ፣ ዛሬም እንደተለመደ የእናንተን ህልሞችና ፍቻቸውን ይዤላችሁ መጥቻለሁ። ከህልሞቹ በመቅደላይ ና እንድትከታተሉን ጋብዣችኋለሁ። ህልሞቻችሁ እንዲፈታ ንፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። በዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ተሳክመ ላይክ፣ ሼር ማድረግ እንዳረሱ የደውን ምልክቷን መጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮዎቹ ሲረዝምባችሁ በማፍጠኛ ማየት ትችላላችሁ። ሶስት ቪዲዮ ደግሞ አይታችሁ ካልተፈታ አልተፈታም ካላችሁ ስር ህልሙ ማስቀመጣችሁን እንዳረሱ ቪዲዮች ስለዚህም በማፍጠኛ እያቸው። ሶስት ቪዲዮ ካያችሁ በኋላ ነው የምልኩልኝ። አለዚያ ድግግሞሽ ነው የሚሆነው። ስለዚህ ሶስት ቪዲዮ አይታችሁ ላኩልኝ። ላይክ ማድረጋችሁን አትርሱ። ቪዲዮን ሲጀምሩ ላይክ አርጋችሁ ጀምሩ። አዲስ ሲሆናችሁ ደግሞ ያ ሰብስክራይብ አድርጎ የደወል ምልክቷን ተጫናት። አሁን ወደ እናንተ ህልሞችና ፍቺዎቻቸው እወስዳችኋለሁ። አበባየው፣ ሰላም እህቴ። ሰላም ሺብዛ አሜን። በህልም ቆርቤ ከባሌ ጋር ሆኜ ያደርኩት፣ ካልሲ አንዱ ከፊቱ ቀዳዳ ነው እግሬ ወጥቶ አየሁኝ። ቤተክርስቲያን ውስጥ እያለው ነው ያየሁት። መቁረብ ደስታ ነው። መቁረብ ደስታ ነው የሚያመላክተው። ካልሲ ያው የውስጥ ማንነትን ነው የሚያመላክተው። ክፍተት መኖሩ የሆነ ክፍተት እንዳለ በህይወትሽ የሆነ አይነት ክፍተት እንዳለ የሚያመላክት ነው። ያው ጸሎት ማለት ነው፣ ግን መቁረብ ደስታ ነው የሚያመላክተው። ሌላው ህልሜ ኮንቴነር የሚመስል በመስታወት እና በጣው ላይ የተሰራ ነው። ውስጡ ሆኜ ተሸክሜው የሚሄድ ይመስለኛል፣ ግን ካልከበደኝም ራሱ የሚሄድ ይመስለኛል፣ ግን ስሄድ መኪና ይገጨኛል። አይታየኝም ስል የማይበት ቀዳዳ አገኛለሁ። ከዛ አስፋልቱን እሻገራለሁ። ሰዎች እኔን ያዩም፣ እኔ ግን አያቸዋለሁ። ስለምትፈችለኛ ለኝ አመሰግናለሁ። እሺ። እዚህ ጋር ግን መኪና ይገጨኛል። መኪና ይገጨኛል ነው ገሽቶሻል? መኪናው ወስ ይገጨኛል እያልኩኝ ለማለት ፈልገሽ ነው። እዚጋ ግን ትንሽ እንትናል አልገባኝም። እሺ፣ ለማንኛውም መስታወት ገቢንም ውልደትንም ያመላክታል። ሌላው ሸክም የህይወት ውጣ ውረድን ነው የሚያመላክተው፣ ግን አልከበደሽም። በጣም ቆንጆ ነው። ጸሎት አድርጊ። መኪና መገጨት ግን ድንገተኛ ህመምን ነው የሚያመላክተው። ያው ገጨኝ ያልሽኝ ስለመሰለኝ ነው። ሌላ ከሆነ ግን ያው ምንም እንትን የለውም። እንዳይገጨኝ ብለሽ ስጋት ብቻ ከሆነ ምንም ችግር የለውም። ግን ገጭቶሽ ከሆነ ግን ድንገተኛ ህመምን ነው የሚያመላክተው። ጸሎት ማድረግ ነው ይኖርብሻል። ያው ሌላው አስፋልት መሻገርሽ ምናምን በጣም ቆንጆ ነው። መጪ ጥሩ ነገር እንዳለ ቢወጥሽ የሚያመላክትሽ ነው። ከሆነ ነገር ወደ ሆነ ነገር ወደ ከፍታ መሸጋገርን ነው የሚያመላክተው። ቆንጆ ነው በጣም ሌላ ኮንቲንዩ ይመስለኛል በምስታዋሽ መስላላክሽኖ ቤተልሔም፣ ሰላም ውዴ፣ እንዴት ነሽ? እግዚአብሔር ይመስገን። የእኔ ህልም ፍቺልኝ። በህልሜ ከእንቅልፌ አክስቴ እና የሆነ ሴት ይቀሰቅሱኝ እና ይዘውኝ ይወጣሉ ግቢ ውስጥ ያቆሙኝና ሳይ ሁለት ሴቶች በሀዘን ኔታ ያዩኛል። ከዛ አንድ ሴት ወደ ታች የተሰራችን በቤታችን ገብታ በቤታችን ገብታ የተሰቀለው ስዕል አድኖ እያየች ትሳ ለማለች ታመሰግናለች። ማናት ስላት አተቀትም ሲሉን አዎ አንተ ቀደም ሲሉኝ አው ላለው ስትዞር፣ እናቴ ነች። ከዛ ጸጥ ብዬ ፊቴን ለመታጠብ ሳሙና ሳነሳ እናቴ እጇን ትዘረጋና ታቅፈኛለች። ከዛ የሆነ ሰልፍ ላይ እሰለፋለው። እናቴ ሌሎች የሉም። ሁለት ቄሶች በእድሜ ገፋ ያሉ መስቀል ይዘው እያጠምቃሉ የኔ ተራ ደርሶ ልብሴን አውልቄ በመዘፍዘፊያ ሙሉ ጸበል ይዘው መስቀል ይዘው ያጠምቁኛል። ከዛ ጉልበታቸው ስሜ ስነሳ ባነንጉ። ስለምትፈችልኝ አመሰግናለሁ። እሺ በጣም ቆንጆ ነው። ጸበል መጠመቅ ንሳ መግባትን ነው የሚያመላክተው። ሁለት ቄሶች ነው ያልሽው፣ በለቱ የዋሉ ቅዱሳን ናቸው። በጣም ቆንጆ ነው። መስቀሊያው አሳል መውሻል መስቀል ይዘው ሲያጠምቁ ያው በዕለቱ የዋሉ ቅዱሳን እንደባረኩ ነው የሚያመላክተውና በጣም ቆንጆ ነው። ፊት መታጠብ ፈጣሪ በደልን ይቅር እንዳለ የሚያመላክት ነው። ከኃጢአት መንጻትን ነው የሚያመላክተው። በጣም ቆንጆ ነው። ከእንቅልፍ መቀስቀስ ደግሞ ከሆነ የማይገባ እንትን ላይ ከነበርሽ ከዛ ድንገት ወደ ራስሽ መመለስን ለእምነትሽ ትንሽ እንትን ያልሽ ከራቅሽ እየራቅሽ ጠበቅ ያላረቅሽ ከሆች ወደዛ ጠበቅ እንድታረጊ የሆነ የማነቃቂያ እንትን እንደሚያረጉ የሚያመላክት ነው። ስዞር እናቴ የምነች አቀፈችኝ ነው ያልችው፣ ከዛ ፊት ልታጠብ ስላልች፣ ያው በጣም ቆንጆ ነው። የእናት ድጋፍ በእምነትሽ ላይ ጠንካራ እንድትሆኝ ፍላጎት እንዳላቸው እንደዛ ነው የሚያመላክትሽ ነው። እና ከሆነ ከተኛሽበት ያነ የቀሰቀሱሽ በጣም ቆንጆ ነው። ሌላው በቃ መጠመቅሽ ምናምን በጣም ቆንጆ ነው። ጣሪ በደል ሚቀር እንዳለ የሚያመላክት ነው። ገና ሰላም መቅዲ፣ በህልም እርጉዝ ሆኜ አየሁ። ከዛ አንድ ልጅ ነበረ ከሶስት ዓመት በፊት እንደዋወል ነበረና ብዙ አልቆየንም ተለያየን። አሁን ያየሁት ከሱ እንዳረገዝኩ ይሰማኛል። እናቱ እናቱ ደሞ ብር ትሰጠኛለች። ልጁ ደግሞ ብሩ የታለ ይላታል እና ስጦታ ትለዋለች ሰጣት ትለዋለች እና በጣም ይናደዳል። ምን ይሆን መቅዲ? ሁለተኛ ደግሞ እናቴ ገመድ ሰቅላ እኔ ሞት ይሻለኛል ብላ ልትነ- ልትታነቅ ስትል ደረስኩላት። ከዛ እኔ አንቺ ከሞትሽ እኔ እሞታለው ላታለው ፍች ላይ መቅዲ። እሺ እርጉዝ መሆን በህልም ሀሳብ ነው፣ ጭንቀት ነው፣ ሀሳብ ነው የሚያመላክትሽ ብር ግን ሲሰጡሽ ማየትሽ ብር ብር ነው፣ ሲሳይ ነው። ከመቶ ብር ውጭ ያሉት ያው መልካም ነገር ነው የሚያመላክቱት። መቶ ብርም ልጅን ስለሆነ ነው የሚያመላክተው። ያው ለየት ያለው መቶ ብር ነው። ሌላው ግን የምኞት መሳካትን ብር ብር ነው፣ ሲሳይ ነው። ባገኘሹ ልግ በሰጡሽ ልክ ብዛትም ከሰጡሽ በብዛት የምታገኙ ነገር እንዳለ አነስ ያለም ከሆነ በዛው ልክ የምታገኙ ነገር እንዳለ የሚያመላክትሽ ነው። በጣም ቆንጆ ነው። ያንን ነው የሚያመላክትሽ። እርግዝና ግን ሀሳብ ነው፣ ጭንቀት ነው። በገመድ መታሰር፣ አንገትን መታነቅ የሆነ እንዲሳካ የሚፈልጉት ነገር አለ። እናትሽ ግን የሆነ ያልተሳካ የሆነ የሚፈልጉት ነገር ያልሆነላቸው ነገር እንዳለ ነው። ያው ብሞት ይሻላል ጥጋብ ነው። ሞት ጥጋብን ስለሆነ የሚያመላክተው። ግን በህይወታቸው የሆነ ያልተሳካ ነገር እንዳለ የሚያስጨንቃቸው ነገር እንዳለ ነው። ሊያሳኩት የሚፈልጉት ግን ያልተሳካላቸው ነገር እንዳለ የሚያመላክት ነው። ያው ጸሎት፣ ትዕግስት፣ ሰላም መቅጤ ይሄን ህልም ካየው ቆየው ጸይም ሰውዬ ይመስለኛል። ማን እንደሆነ አላውቅም። በቆሪጥ ነው የሚያየው። ሙሉ ለሙሉ አላየውም እና አልጋዬ ላይ ቁጭ ብለዋል። እኔ ጥጉ ላይ ቁጭ ብያለሁ። ከዛ ሁለት ወንድ ልጆች ትወልጃለሽ ይለኛል። ከዛ እኔ ሴትስ ስለው አይ ወንድ ነው የምትወልጁ እያለ ነቃው። ሌላ ሁለተኛ ህልም፣ ማዳሜ ክርስትና አስነስታት ይመስለኛል። ከዛ እኔ ፎቆጥቼ መብራት አብርቼ ኩሽና እቃ ወድቆ ነበረ፣ በውስጥ ካየች ትቆጣኛለች እያልኩ የወደቀውን አነሳለሁኝ። ሽታው ደስ የሚል እጣን ማጭሺ ቤቱን እያጠንኩ ነቃ። በዛሁብሽ፣ ይቅርታ ችግር የለው። እሺ እሺ። ጸይም ሰውዬ የቅዱስ ገብርኤልን ነው የሚያመላክትሽ እና ሀሳብሽ እንደምትገላገይ የሚያመላክ ሁለት ካስጨነቁሽ ነው። ሁለት ወንድ ልጆች ትወልጃለሽ። ሀሳብሽ ሁለት ካስጨነቁሽ ነገሮች እንደምትገላገይ ነው የሚያመላክትሽ እና በጣም ቆንጆ ነው። አልጋይ ላይ ቁጭ ብሏል። እኔ ጥጉ ላይ ቁጭ ብያለሁ። ያው አልጋ ጸጋ ነው ትዳር ነው፣ በጣም ቆንጆ ነው። ሁለተኛው ደግሞ ያው መብራት ማብራት ቆንጆ ነው። ጥሩ የሆነ ነገር ወዴትሽ እንዲመጣ ማድረግ ነው። ብርሃን በአጠቃላይ መልካም ነገር ስለሆነ የሚያመላክተው ማለት ነው። ሌላኛው ደግሞ ያው መጨነቅ ምናምን ስጋት ምናምን ጥሩ ነው። ሌላው እጣን ማጨስ ጸሎት በጣም ቆንጆ ነው። ሽ እንዳትሰማ ነው የሚያመላክትሽ በጣም ቆንጆ ነው። ያው በአጠቃላይ ሁለት ያስጨነቀሽ ነገር ካለ ከዛ ነገር እንደምትገላገል የሚያመላክትሽ ነው። ያው ይሄ ጸይም ሰው ቅዱስ ገብርኤልን ያመላክትሻል። በጣም ቆንጆ ነው። ጸሎት አድርግ። ያው መልካም ነገር ነው የሚያመላክትሽ። እንደተመታችሁ ተስፋ አርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። ላይክ ሼር ማድረግ እንዳረሱ የደብል ምልክቷ መጣ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ። ላይክ ማድረጋችሁን ደግሞ አትርሱ።